ዛሬ ደግሞ ማለት ነው ይዤላችሁ የመጣሁትኝ በጣም ጣፋጭ እና ቆንጆ የሆነ የቦምቦሊኖ አሰራር ማለት ነው። እንደምታዩት በነገራችን ላይ ከዚህ በፊትም ሰርቻለሁ፣ ግን የጾም ነው የሰራሁት ከዚህ በፊት። አሁን ደግሞ በእንቁላል ነው የሰራሁት ማለት ነው። እንደምታዩት በጣም ከለሩ እራሱ ሲያወት ብሉኝ ብሉኝ ነው የሚለው እና ይህን የመሰለ ቆንጆና ጣፋጭ ቦምቦሊኖ መስራት ከፈለጋችሁ ቪዲዮን ውስጥ ከመጨረሻው ማለት ነው እስኪ በልታችሁ አጠግቡትም፣ ሞክሩት፣ በጣም ነው የሚጣፍጠው ማርምም። ዛሬ ደግሞ ቆንጆ እና ቀለል ያለች የቦምቦሊኑ አሰራር ነው ይዤላችሁ የመጣሁት። እንግዲህ እዚህ ጋር ስኳር አለኝ፣ ቤኪንግ ባውደር አለኝ፣ እርሾ አለኝ። ቤኪንግ ባውደር ጨምሬያለሁ ሁለት ማንኪያ፣ አንድ ማንኪያ ደግሞ ቤኪንግ ባውደር ጨምሬያለሁ። ጨው ጨምሬያለሁ። እዚህ ጋር አሁን እንቁላል መጨመር ነው የሚቀረኝ እንደምታዩኝ። እንግዲህ እንቁላሉን ጨምሬዋለሁ። እዚህ ጋር ደግሞ ትንሽዬ ዘይት ጨምራለሁ ማለት ነው። ይህ ባውደር፣ የዳቦ ካሜራ እና ጨው፣ ሁለት እንቁላል ጨምር ያለው ማለት ነው። እዚህ ጋር ደግሞ ለሰስ ያለ ውሃ የግር ውሃ አለ ማለት ነው። ለሰስ አድርጋችሁ፣ በጣም ሳይሞቅ መካከለኛ አድርጋችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች፣ እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው በቸርነቱ እኔ ጋር ያለው ሰላም እናንተ ጋር እንደሚሆን ተስፋ አደርጋለሁ ማለት ነው። ዛሬ ደግሞ ቀለል ያለች የቦምቦሊኖ አሰራር ነው ይዤላችሁ የመጣሁት። እንደምታዩት ቤኪን ፓውደር የነርሽን ሁለት እንቁላል አድርጌ ዘይትን አድርጌ በደንብ አድርጌ እያቀላቀልኩት ነው። አሁን ይህንን ካቀላቀልኩት በኋላ ቀጣይ የሚሆነው ዱቄት መጨመር ነው። ዱቄት ደግሞ እዚህ ጋር አለኝ ፈልገውን ያክል ዶቄት ጨምራለሁ። የመዳምየ ልጅ ለምንድነው ቦምቦሊኖ ማሰር ማሰሪልኝ በጣም ቆይተሻል ስትለኝ እንደዛ ከሆነ ለእናንተም ግረ መንገዴን ቪዲዮ ልሳላችሁ ብዬ ነው። ስለዚህ በደንብ አርጌ ስኳሩ እና ቤኪንግ ፓውደሩ ካሜራው መዋሃድ አለበት፣ እንቁላሉ መዋሀድ ስላለበት በደንብ አርጌ ነተዋለሁ ማለት ነው። አሁን እንግዲህ ዶቄት እንጨምራለሁ ማለት ነው። የምፈልገውን የአክል ያክል ዶቄት እጨምራለሁ። ብዙ አላበዛም። ትንሽ ታቀላቀልኩት በኋላ ወፈር ስለሚል በእጄ ነው የማቦከው። አብኮች ስጨርስ እመለሳለሁ። ዛሬ በጣም ቆንጆና ጣፋጭ የሆነ የቦንቦሊኖ አሰራር ይዤላችሁ መጥቻለሁ። እንዴት እንደምትሰሩት እናንተ ብቻ ቪዲዮውን እስከ መጨረሻ ማየት ብቻ ነው የሚጠበቅባችሁ ማለት ነው። እንደምታዩት ቆንጆና ደስ የሚል ቦንቦሊኖ እንዴት እንደሰራው አሳያችኋለሁ ማለት ነው። ብቻ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ስራው እንሄዳለን ወደ አሰራሩ። እሺ ቤተሰቦች እንግዲህ እንደምታዩት ሊጤ ኩፍ ብሎልኛል ማለት ነው። በነገራችን ላይ በጣም አላወፈርኩትም፣ መካከለኛ ያደረኩት ምክንያቱም በጣም ስታወፍሩትና እንትን ሲሆን ውስጡ የመልገን ባህር ያለው ማለት ነው። ስለዚህ ለፖፖሊኖ ስታወቁ በጣም ሳታወፍሩ፣ በጣም ሳታቀጥሙ መካከለኛ መሆን አለበት። እንደምታዩት እንደዚህ ሆኖ እንትን ብሎልኛል፣ ኩፍ ብሎልኛል ማለት ነው። እዚህ ጋር ደግሞ ንጹሕ ዘይት አለኝ። በሞርትቤን ያረኩትኝ ወይም ደግሞ በዚህ ያረኩትኝ ልኩን ለማወቅ ያክል ነው እንጂ ንጹሕ ዘይት ነው ማለት ነው። እዚህ ጋር ድስቴ ላይ ዘይቴን ጨምራለሁ ማለት ነው። ከዛ በመቀጠል ጋዜን እለኩሳለሁኝ። ዘይት እስከሚሞቅልኝ ድረስ ምንድ ነው ማድረግ ያለብኝ? ሊጤን እያድቦ ለቦልኩኝ እያድቦ ለቦልኩኝ ቅርጽ ቅርጽ የምፈልገውን እያወጣውለት አስቀምጠዋለሁ፣ አዘጋጀዋለሁ። ዘይቴ ሲሞቅልኝ ወይም ደግሞ ዘይቴ ትኩስ ሲሆንልኝ ዘይቴ ጨምረዋለሁ ማለት ነው። እንደምታዩት ሊጤን አሁን እዚህ አድርጌዋለሁ። አሁን ቅርጽ እያወጣው ብቻ ድስቴ ላይ ማድረግ ነው የሚጠበቅብኝ ማለት ነው። ያው በአንድ እጅ እንትን ስለሆነ አይመቸኝም። ይቅርታ አድርጉልኝ። እንደዚች እያራኩኝ እየቆረስኩ ነው እንትን እማለው እንደምታወት በነገራችን ላይ ያው እንግዲህ ቅርታ አድርጎልኝ ምክንያቱም የአንድ እጅ ካሜራ ስለሆነ ነው። እንደምታዩት እንደዚህ አድርጌ አዘጋጅቻለሁ። አሁን ትኩሱ ዘይት ላይ እጨምራለሁ ማለት ነው። እንደዚህ ቢሰፋም እንኳን እራሱ ሲጠበስ ቀዳደው ይጠባል በራሱ ሰዓት ማለት ነው። ስለዚህ እንዳይገጥምባችሁ ሰፋ ማድረግ አለባችሁ። እንደዚህ እያደረጋችሁ ሰፋ ማድረግ አለባችሁ። ለእነው ትንሽ ቆይቶ ይገጥማል እና ልጆቹ ይህን ነገር በጣም ይወርዱታል። ግን ያው ብዙ ጊዜ ሴትዬ በተደጋጋሚ አትስሪ ስለምትለኝ ነው ማልሰራ። ምክንያቱም እነሱ አረቦቹ ያው ልጆቻቸው እንዲወፍሩ ስለማይፈልጉ ማለት ነው። ዘይት ነገር ደግሞ ያወፍራል። በነገራችን ላይ እኛ ነን እንጂ የማንወፍረው፣ እነሱ የእነሱ ሰውነት ማለት ነው በትንሽ ነገር ነው የሚወፍረው። ስለዚህ ይፈራሉ፣ የተጠባበሰ ነገር ለመብላት ይፈራሉ ማለት ነው። ዘይቴ በጣም ትኩስ ስለሆነ ቶሎ አያችሁት፣ ቀይ ሆነ አያችሁት። እንደምታዩት የሚያምር ከለር በስማ በነገራችን ላይ በደንብ ሆኖ ኩፍ ማለት አለበት፣ ደግሞ ልብ በሉ። ምክንያቱም ኩፍ ክሲል ነው ውስጡ እንትን በደንብ ሆኖ የሚበስለው ና ክፍት የሚሆነው ማለት ነው። እንደምታዩት ከለሩ በጣም ነው የሚያምረው። በጣም እንትን አትበሉት። ይቻውን መጨረሻ ላይ ስላረኳት ገና ናት እንጂ ከለሩ አያችሁት እንዴት እንደሚያምር ጋዙን ደግሞ ልክ ዘይቱ መፍላቱን በደንብ እንደፈላ ስታውቁ ቀነስ አርጉት። አሁን እኔ ጋዜን ቀነስ አርጌዋለሁ ማለት ነው ስገለብጠው፣ ምክንያቱም በጣም ጋዙ እንትን ባወራለሁ ታላይ ተለይ ይበስልና ከውስጥ አይበስል ማለት ነው። እና በደንብ ከቦካ ደግሞ ያው ታውቃላችሁ የቦምቦሊኖ አሰራር። ቦምቦሊኖ አንደኛ በደንብ መታሸት አለበት፣ ሁለተኛ ነገር ደግሞ በደንብ መብካት አለበት። ውስጡ ምስጥ የሄደበት መምሰል አለበት። ምስጥ የደበስላችሁ የገጠር ልጆች ይገባችኋል። የሆነ አለ አደለ፣ ከፍት ሆኖ ደስ የሚል ቁርስ ስታረጉት ማለት ነው። ትንሽ ይቀረዋል ገና አያችሁት፣ እንደምታውት ደስ ይወልኛል ማለት ነው። በጣም አታሳርሩት። መካከለኛ በቃ ማር ሲመስል ነው። በነገራችን ላይ በፈለጋችሁት ነገር መብላት ትችላላችሁ። በቸኮላ በለውዝ ዝም ብላችሁ መብላት ትችላላችሁ፣ በሻይ ያኔ። ቦንቦሊኖ ደግሞ በፈለጋችሁት ነው መብላት የሚቻለው ማለት ነው። ግን የእኔ ልጆች ግን መብላት የሚፈልጉት በቸኮላታ ነው ማለት ነው። አሁን ዘይት ትንሽ ቀዝቀዝ ብሏል። ምክንያቱም ቀነስ አድርጌው ስለሆነ ማለት ነው። አሁን ጨምርበታለሁ። ልክ ቦንቦሉን ስጨምሩ፣ ከዛ እስከምትገለብጡት ድረስ ጋዙን መጨመር አለባችሁ። ልክ ከገለበጣችሁት በኋላ እንትም ማለት አለባችሁ ማለት ነው። እንደዚህ እየተያዘ የሚያስቸግራችሁ ከሆነ ደግሞ ዘይት ቀባር ጉጃችሁን እንደዚህና ቆንጆ የሆነ ቦምቦሊኖ እንዴት እንደምትሰሩ አሳያችኋለሁ። አያችሁት፣ በጣም የሚያምርና ቆንጆ የሆነ የቦምቦሊኖ አሰራር ላሳያችሁ ዛሬ ማለት ነው። በጣም ትኩስ ስለሆነ ይፋጃል። ይቅርታ አርጉልኝ።